እሺ፣ ሰላም እንደምን አመሻችሁ ተማሪዎች እና ሌሎችም አድማጮች እንደምን አላችሁ? ዛሬ ደግሞ ሂስትሪ ግሬድ 9 ቻፕተር 7 ስቴትስ ፕሪንሲፓሊቲስ ፖፑሌሽን ሙቭመንት አንድ ኢንትራክሽን ኢን ኢትዮጵያ ፍሮም 13 ሴንቸሪ አፕ ቱ ዘ ሚድ ኦፍ 16 ሴንቸሪ። እዚህ ጋር ክርስቲያን ስቴቶች አሉ፣ ክሪስቲያን ሃይላንድ ስቴትስ ሌሎች ስቴቶችም አሉ። ሳውዘር እና ሳውዝ ዌስተርን ስቴትስ ተብሎ የሚጠሩ ሙስሊም ስቴትስ። ፖፕሌሽን ሙቭመንት አስራ ስድስተኛው መቶ ክፍለ ዘመን በኢትዮጵያ ታሪክ ፖፕሌሽን ሙቭመንት የህዝብ እንቅስቃሴ የነበረበት ነው። ከአንዱ ወደ ሌላኛው የመፍለስ እና ኢንትራክሽኑ ምን ይመስል እንደነበር ነው የሚያሳየን። ስለዚህ ከሶሎሞኒክ ዳይናስቲ ከመምጣቱ ጊዜ ጀምሮ እስከ አስራ ስድስተኛው መቶ ክፍለ ዘመን ወይም ስለ እስከ አህመድ ግራኝ እና በክርስቲያን ጦሮት መካከል ጦርነት እስከተደረገበት ድረስ ነው። ፓርቷን ነው ፓርቷን ነው በፓርት እያደረግኩ አቀርብላቸዋለሁ ሌሎቹንም። የዛሬው ሶሎሞኒክ ዳይናስቲ ኤንድ ክርስቲያን ኪንግ ደም ፍሮም ሰርቲን አፕ ቱ ሲክስቲን ሴንቸሪ ከ 13ተኛው እስከ 16ተኛው መቶ ክፍለ ዘመን የክርስቲያን ሃይላንድ ኪንግደሙ ምን ይመስላል፣ በኢትዮጵያ ክርስቲያን ሃይላንድ ኪንግደሙ ምን ይመስላል እና እስከ 16ተኛው መቶ ክፍለ ዘመን ሶሎሞኒክ ዳይናስቲስ ምን ይመስል እንደነበር አብረን እናያለን። አንድ ማይ ኔም ኢዝ ሚስተር ጌታቸው ለስ ከንትኒ ዘ ሶሎሞኒክ ዳይናስቲ አንድ ደ ክርስቲያን ሃይላንድ ኪንግደም። ሲኤችኬ የሚለው ክርስቲያን ሃይላንድ ኪንግደም ለማለት ነው። ከአስራ ሶስት እስከ አስራ ስድስተኛ መቶ ክፍለ ዘመን ወን ዩ ሲ ደ ኔም ሶሎሞኒክ ዳይናስቲ ኢት ኢዝ ፕሌስድ ኢን ኮቴሽን ማርክ። ለምንድነው በኮቴሽን ማርክ የተቀመጠበት? በኮቴሽን ማርክ እናስቀምጠዋለን። ለምን? ቢኮዝ ደ ክሌም ኦፍ ዲሴንት ፍሮም ኪንግ ሶሎሞን ኦፍ ኢዝራኤል ኢዝ ሌጀንደሪ ከንጉስ ሰለሞን የሚለው ክሌሙ ወይም ዲሴንዳንት ከሱ የመጡ የእሱ ዘሮች የሚለው ሌጀንደሪ ስለሆነ አፈ ታሪክ ነው። አፈ ታሪክ ነው። ሂስቶሪካሊ ትሩፍ ሂስቶሪካሊ ፕሩፍ የሚያደርግ ነገር እስካሁን ስላልተገኘ ነው። ይሄ ማለት ግን ኢንፎርሜሽኑ ቶታሊ ውሸት ነው እያልን አይደለም። ሂስቶሪካሊ ግን ለሂስቶሪያኖች ምን የሚያደርግ ፕሩፍ የሚያደርግ ነገር እስኪገኝ ድረስ ሌጀንድ ነው ሌጀንደሪ ነው። ኢትካንኖት ቢ ሂስቶሪካሊ ፕሮቭ ፕሩፍ የሚያደርግ ሂስቶሪካል ኢቪደንስ እስቲድ እስካሁን ስላልተገኘ ነው። ነገር ግን አሁንም እንደዚህ ይሁን እንጂ ምን አለ ሃውኤቨር ክሌም ኤላቦሬትድ ን ክብረነገስት ክብረነገስት ላይ ወይም ግሎሪ ኦፍ ኪንግስ ተብሎ የሚጠራ በአስራ አራተኛው መቶ ክፍለ ዘመን እዚህ ጋር ተገልጿል። ምንም እንኳን ሌጀንደሪ ቢሆን በክብረ ነገስት በተባለው መጽሐፍ ላይ ተቀምጦልናል ማለት ነው። ግሎሪ ኦፍ ኪንግ በአስራ አራተኛው መቶ ክፍለዘ ኤላቦሬት ተደርጎ ተብራርቷል ተብራርቷል። ክብረ ነገሥት ምንድነው የሚለውን

የኢትዮጵያ ዲሴንዳንቶች ወይም ከማን የመጡ ናቸው? የኢትዮጵያ ሩሊንግ ክላሶች ነው የሚለን፣ ከሚኒሊክ ላይን መምጣት አለባቸው፣ ከቀዳማዊ ሚኒሊክ። ቀዳማዊ ሚኒሊክ ደግሞ የማን ልጅ ነው? የንግስት ሳባ እና የንጉስ ሰለሞን የእስራኤሉ ንጉስ፣ ንጉስ ሰለሞን ከሱ ላይን መምጣት አለበት ይላል ክብረ ነገስት። ክብረ ነገስት ላይ እየተጻፈው ማለት ነው። በኢትዮጵያ ላይ የሚነግሰው የሚኒሊክ የዘር ግንድ የሆነ ወይም የእነሱ ዲሴንዳንት መሆን አለበት። ንጉሱ ደግሞ የማን ልጅ ነው? የንግስት ሳባና የእስራኤሉ ንጉስ ሶሎሞን ከዛ መምጣት አለበት ይላል። አዝ ኤ ሪዛልት ዘ ኢትዮጵያን ሞናርኪ ፍሮም ይኩኑ አምላክ የኢትዮጵያ ነገስታቶች ከማን ከይኩኑ አምላክ ቱ ዘ ኢምፐረር ኃይለ ስላሴ ዘይ ክሌምድ ዲሴንዳንትስ ፍሮም ሚኒሊክ ዘ ፈርስት ከቀዳሚ ሚኒሊክ ነው የመጣን ነው የሚሉት። ከአስራ ሁለት ሰባ ጀምሮ ይኩኖ አምላክ ተብሎ የሚጠራው ንጉሥ ከመጣበት እስከ ቀዳማዊ ኃይለ ስላሴ ዳይክለም ደምሰልቭስ አዝ ዲሴንደንትስ ፍሮም ሚኒሊክ ፈርስት፣ የቀዳማዊ ሚኒሊክ ዲሴንዳንቶች ወይም የእሱ የዘር ግንድ አለብን ብለው ነው የመጡት ማለት ነው። ቴሪቶሪያል ሶሎሞኒክ ዳይናስቲን ካየ ነው ቴሪቶሪያል ኤክስፓንሽን ኦፍ ሶሎሞኒክ ሩለርስ አንደኛው ሶሎሞኒክ ዳይናስቲ የሚታወቅበት አንደኛው ሜይን ፊቸሩ ምንድነው? ቴሪቶ የግዛት ማስፋፋት ነው። ከአክሱም ከዛጉዌ ኪንግደም በበለጠ የክርስቲያን ሃይላንድ ኪንግደሙን ግዛቱን አስፋፍቷል። እና አንዱ መገለጫው የክርስቲያን ሃይላንድ ኪንግደም ወይም ሶሎሞኒክ ዳይናስቲ ቴሪቶሪያል ኤክስፓንሽን ነው። ሁለተኛው ደግሞ ሞባይል ካፒታል ፐርማነንት ካፒታል አልነበረውም እንደ አክሱምና እንደ ዘአገው ማለት ነው። ስለዚህ ይህንን ቴሪቶሪያል ኤክስፓንሽን ኦፍ ሶሎሞኒክ ሩለርስ ኢንቲል ሰቨንቲ ወን ኢት ኬም ቱ ፓወር ደ ክርስቲያን ኪንግደም ወዝ ኮንፋይንድ ቱ ተሪቶሪ ኦፍ ስልጣን ሲይዝ ሳውዘርን ኤሪትሪያ የሚያካልለው ትግራይ፣ ላስታ ወይም ላሊበላ ተብሎ የሚጠራው አካባቢ ነው እና ደ ኖርዘርን ፓርትስ ኦፍ ሸዋ ይሄ ግዛት ነው የነበረው በአስራ ሁለት ሰባ ስልጣን ሲይዝ ቀድሞ የዛጉዌ ኪንግደም የነበረ በአክሱምም የነበረ ማለት ነው። ፍሮም ዲስ ኤሪያ ይኩኑ አምላክ ሪስቶረር ሶሎሞኒክ ዳይናስትን ሪስቶር ያደረገው ነው። ሪስቶር ያደረገው ወይም የጀመረው ፋውንደር ኦፍ ሶሎሞኒክ ዳይናስቲ ይኩኑ አምላክ ተብሎ ይጠራል። ኤንድ ሂዝ ሰክሰሰር ሰቻስ አምደ ጽዮን ይኩኑ አምላክና ሰክሰሰሩ ምሳሌ ማን ነው የሚሰጠን አምደ ጽዮን ከ13 14 ዴ ቢገን ኤክስፓንሽን ዳይናስቲስ ቴሪቶሪ የሶሎሞኒክ ዳይናስቲ ኤክስፓኒሽን ያስፋፉት ከይኩኖ አምላክ ጀምሮ ተከታዮቹ ነገስታቶች አስፋፍተዋል። በተለይ ደግሞ አምደ ሲሆን ደ ሞስት ኤክስፓኒሽኒስት ኪንግ ነው የሚባለው። ደ ሞስት ኤክስፓኒሽኒስት በማስፋፋትም ግዛታቸውን ከአክሱምና ከአገው የበለጠ አስፋፍተው ኤክስቴንታቸው ወይም ቴሪቶሪያል ኤክስቴንታቸው ኤክስቴንትቸው በሰሜን ፕሮቪንስ ኦፍ አክሱም እና ዛጉዌ ድረስ ነው የቀድሞ የአክሱም ግዛት የነበረው እና የአገው ኪንግደም ግዛት የነበረው ነው። በኖርዝ ዌስት እስከ ጎንደርና ጎጃም ድረስ እስከ ጎንደርና ጎጃም ድረስ ይደርሳል። የሶሎሞኒክ ዳይናስቲ ግዛት በሳውዝ ዌስት ቢዛሙ እና ዳሞት ተብለው እስከሚጠሩ ግዛት ይደርስ ነበር ማለት ነው። በሳውዝ ደግሞ ጉራጌላንድ፣ ወላይታ፣ ጋሞ እነዚህ ኦሞቲክ ስቴቶችን ጨምሮ ማለት ነው። በሳውዘርን ኤክስተንቱ ወይም በደቡብ የግዛት ልኩ እስከዚህ ድረስ ነበር ማለት ነው። በኢስት እና ሳውዝ ኤስት ኢፋት ተብሎ የሚጠራ ፋታ ጋር ዳዋሮ፣ ሀድያ፣ ባሌ እነዚህ ሁሉ በፊት በአክሱም እና በአገው ኪንግደም ያልነበሩ አሁን ግን ኒውሊ ኮንከርድ የሆኑ በሶሎሞኒክ ዳይናስቲ አዲስ ወደ ክርስቲያን ሃይላንድ ኪንግደም ደም የተያዙ ናቸው። አምደ ጽዮን ዋዝ ዘ ፈርስት ሶሎሞኒክ ኪንግ ሁ ኤምባርክድ ኦን አ ዋይደር ራፒድ ቴሪቶሪያል ኤክስፓንሽን ፖሊሲ አምደ ጽዮን ደ ሞስት ኤክስፓንሽንስ ኪንግ ተብሎ ነው የሚጠራው በጣም ተስፋፊው ፖሊሲ ነበረው የግዛት ማስፋፋ ፖሊሲ ማለት ነው ደ ዋይደር ኤንድ ራፒድ ከነገሥታቶቹ ሁሉ ዋይደር ኤንድ ራፒድ ኤክስፓንሽንን አች ያደረገ ወይም ፖሊሲ የሚከተል አምደ ጽዮን ነበር ከአስራ ሦስት አስራ አራት እስከ አርባ አራት የነበረ የክርስቲያን ንጉሥ ነው ከየ ነው ደ ሜን ሞቲቭ ኤክስፐንሺን ዌር ኦር ኤክስፓንሽን ኦፍ ክሪስቲያን ሃይላንድ ኪንግደም ለምንድን ነው ግዛት የሚያስፋፉት? ካል አንደኛው ኢኮኖሚክ አንድ ፖሊቲከል ሪዝን ነው። ምክንያቱም የንግድ መስመሩን ከተቆጣጠረ ትልቅ ረቨኑ ያገኛል ወይም ኢንካም ያገኛል። ዛይላ ትረድሮት ተብሎ የሚጠራለን፣ ያን ከተቆጣጠረ ቴሪቶሪያል ኤክስተንቱ፣ ያን ከተቆጣጠረ ብዙ ግብር መሰብሰብ ይችላል ከነጋዴዎቹ። ከዛ በተጨማሪ ደግሞ ቴሪቶሪውን ለማስፋፋት ነው። ከገበሬውም እንደዚሁ ግብር ይሰበስባል። ስለዚህ ኢኮኖሚክ እና ፖለቲካል ሪዝኑ ይሄ ነው። ቱ ጌት ረቨኑ ፍሮም ደትረድሮት ን ቱ

የኤክስፓንሽን ኦፍ ኮሚኒቲ ነበር ወይም ህዝቦች ከቦታ ቦታ ይንቀሳቀሱ ነበር። ህዝቦች ከቦታ ቦታ ይንቀሳቀሱ ነ ዲስ ኢኮኖሚክ አንድ ሚሊታሪ ስትሪንግ ኮንትሪቢዩትድ ማች ቱ ሂስ ሰክሰስ ኢን ዲፌቲንግ ሂስ ኦፖነንትስ ኤን ኤክስፓንዲንግ ሂስ ኪንግደም። ይሄ የኢኮኖሚክና ሚሊታሪ ስትሪንግ እንዲያገኝ አድርጎታል። ምክንያቱም ከትሬደሮቹ ግብር ይሰበስባል። እሱ ብቻ ሳይሆን የጦር መሳሪያም ኢምፖርት ያደርጋል። ይህምን እንዲሆን አስችሎታል ማለት ነው ጠንካራ የሆነ ሚሊተሪ ስትሬንግዝ መኖሩ ኢኮኖሚክ መስል መኖሩ ሰክሰስ እንዲሆን አድርጎታል ምን ለማድረግ ሰክሰስ ኢን ዲፊቲንግ ራይቫሎቹን ወይም ኦፖነንቶቹን ኦፖነንቶቹን ሰክሰስፉሊ ወይም ኤዝሊ ዲፊት እንዲያደርግ አድርጎታል ማለት ነው ፔሪዮድ አፍተር ይኩኖ አምላክ ይኩኖ አምላክ ፋውንደር ተብሎ የሚጠራው ነው ስለዚህ ከዛ በኋላ የመጣው ፔረድ ምን ይመስላል አፍተር ኩኖ አምላክ ይኩኖ አምላክ ከ1270 እስከ 85 የነበረ ነው እስከ 85 የነበረ ነው። ፖለቲካል ኢንስታቢሊቲ ካውዝድ ኮንቲኒስ ፓወር ስትራግል አመንግ ሂሰን ኤንድ ግራንድ ሰንስ ፎር ሰክሴሽን። ሶሎሞኒክ ዳይናስቲ በ1270 ሲጀመር እስከ 85 ይኩኖ አምላክ ነው ያስተዳደረው። በዚህ ፖለቲካል ስቴቢሊቲ ነበረ። እሱ ከሞተ በኋላ ግን ይኩኖ አምላክ ከሞተ በኋላ ምንድን ነው የሚለ ፖለቲካል ኢንስታቢሊቲ ኮዙ ምንድን ነው? ኢት ዋዝ ኮዝድ ባይ ፓወር ስትረግል፣ በስልጣን ሽኩቻ በማን እና በማን መካከል? ሂሰን ኤን ግራንድሰን፣ በልጁ እና በልጅ ልጆቹ የስልጣን ይገባኛል እኔ ነኝ ንጉሴ የምሆን፣ እኔ ነኝ ንጉሴ የምሆን በሚል ሰክሽን ኢሹ

አምባግሸን አምባግሸን ተብላ የምትጠራ ቦታ ላይ ማለት ነው። አሁን ወደ ወሎ አካባቢ ያለች ቦታ ነ። እዚያ አካባቢ ምን አቋቁሟል? ሮያል ፕሪዝን፣ የሮያል ፕሪዝኖች ወይም የቤተ መንግስት የንጉስ ቤተሰቦች የሚቀመጡበት ወሎ አካባቢ ያለ ቦታ ነው። ይሄ ማለት እስከ መቼ ድረስ ነው እንትን ዘ ሮያል ፋሚሊስ ይኸው እንየው፣ ዘ ሮያል ፋሚሊስ ሜል ሜምበርስ የንጉሱ ወንድ ቤተሰቦች ዜይ ወር ኦል ኢምፕሪዝንድ ሁሉም ይታሰራሉ። አት አምባ ግሸን አኮርዲንግ ቱ ሩል ህጉ ማለት ነው። የንጉስ ወንድ ቤተሰቦች እዛ ነው የሚቀመጡት። ሮያል ፕሪዝኑ ኢት ዋዝ ጋርድ ባይ ሎያል ሶልጀርስ ቱ ደ ሬገኒን ሞናርኪ ይጠበቃል። አንድ መንገድ ብቻ መውጫ ያለው እጅግ በጣም ተራራማ ነው። ያም ኢንሰርክልድ ተደርጎ ነበር ታማኝ በሆኑ የንጉሱ ወታደሮች ይጠበቅ ነበር ዲስ ፕራክቲስ ኮንቲኒው አንቲል ኢማም አህመድ ኢብን ኢብራሂም አልጋዚ ወይም አህመድ ግራኝ ፎርስ ዲስትሮይ አምባግሸን በ1540 ምን አድርጎታል አህመድ ግራኝ አቃጥሎታል እስከዚህ ድረስ ይሄንን ፕራክቲስ ይጠቀሙ ነበር ለምሳሌ አንድ ንጉስ ሲሞት ሶስት ልጆች ካሉት ሶስቶቹም ንጉስ እንሆናለን በሚል ነው ፓወር ስትረግሉ የተነሳ ይሄን ለማስቀረት ወንድ ሜምበር የሆኑት የንጉስ ቤተሰቦች እዛ ነው የሚቀመጡት። መውጣት አይችሉም። ንጉስ ሲሞት ከተመረጠ ከዛ ከመካከላቸው ነው የሚመረጥ። ከዛ ኢምፕሪዝንድ ከሆኑት አምባግሸን ካሉት አንዱ ሰሌክት ይደረጋል። ሌሎቹ እዛው ይቀራሉ ማለት ነው። በዚህ አይነት መልኩ ፓወር ስትረግሉን ምን አድርገውታል? አሊቬሽን ወይም ሶሉሽን አግኝተውለታል ማለት ነው። ይሄንም ትሬንድ እስከ አስራ አምስት አርባ አንባግሸን ተቀምጧል ማለት ነው። ሌላኛው ቅድም እንድና ያልኳቸው አንደኛው ቴሪቶሪያል ኤክስፓንሽን ነው። ሁለተኛው ሶሎሞኒክ ዳይናስቲ መገለጫው ሞባይል ካፒታል ነው። ሞባይል ካፒታል ሞባይል ካፒታል ማለት ፐርማነንት ልክ እንደ አክሱም እንደ ዛጉዌ ቋሚ የሆነ ፐርማነንት ካፒታል አልነበረውም። ለምሳሌ በአክሱም፣ አክሱም በዛጉዌ ላሊበላ ነበር። ስለዚህ የተለያዩ ካፒታሎችን ኢስታብሊሽ አድርገዋል። እነዚህ እንያቸው በሜዲቫል ሞናርኪ ሀድ ኖ ፐርማነንት ካፒታል፣ ቋሚ የሆነ ካፒታል የለውም። ጎንደር ካፒታል ሲቲ እስኪያደርግ ድረስ እስከ 1636 ኢኒሻሊ ሪስቶር ዳይናስቲ ወዝ ሴንተርድ አራውንድ ሌክ ሃይክ ኢንደ ቱዳይ ሳውዝ ፓርትስ ኦፍ ወሎ ወይም ደቡብ ወሎ አካባቢ የመጀመሪያ ካፒታላቸው ይች ነችው የመጀመሪያ ካፒታላቸው ሀይቅ አካባቢ። ከዛ ሃበር ደሽፍትድ ከጊዜ ወደ ጊዜ ግን ወደ ተለያዩ ቦታዎች ጎንደርን ዋና ከተማ ሲሆን፣ መንዝ፣ ሰሜን ሸዋ ትጉለት ተብሎ የሚጠራ ቦታ፣ ቡልጋ እነዚህ ሁሉ አናት የረር ዚቋላ ማውንቴን እዛ አካባቢ እነዚህ ዋና ከተማ የነበሩ ናቸው። ዋና ከተማ የነበሩ ናቸው። ለምንድን ነው ሞባይል ካፒታል ማድረግ ያስፈልጋቸው? ምክንያት አንደኛው እጅግ በጣም ቫስት ቴሪቶሪ ስለነበራቸው ያን ቴሪቶሪያቸውን ኤፌክቲቭሊ ኮንትሮል ለማድረግ ነው። አመጽ አመፅ ቢነሳ አገነስ ዘኪንግ ንጉሳቸውን ንጉሳቸው ወታደሮችን ይዞ ስለሚንቀሳቀስ ጎንደር አካባቢ ለምሳሌ ተነሳ ቢባል ሂዶ ጎንደር አካባቢ ጦሩን ያሰፍራል። ስለዚህ እዛ ጎንደር አካባቢ ያለው ሪቢሊየን ወይም አመፅ ይቆማል፣ የንጉሱ ጦር እጅግ በጣም ሰፊ ስለሆነ። ሌላኛው ደግሞ ቱጌት ፉድ አንድ ፋየርውድ ጦሩን ይዞ ስለሚንቀሳቀስ ብዙ ምግብ ያስፈልገዋል። ስለዚህ እዚህ አካባቢ ደርቅ ከሆነ የተሻለ ምርት ካለበት ይሄዳል። እንደዚሁ የማገዶ እንጨትም ፋየርውድም ለማብሰያ የተሻለ ያለበት ቦታ ላይ ሄደው ንጉሱ ከነ ወታደሮቹ ይቀመጣል። ስለዚህ የተቀመጠባት ቦታ ዋና ከተማ ትሆናለች ማለት ነው። ሌላኛው ፊውደል ሲስተም የልክ አሁን ኦሮሞ ገዳ ሲስተም እንደምንለው ወይም አሁን ካፒታሊዝም ወይም እኛ አሁን ፌዴራሊዝም እንደምንለው የክርስቲያን ሃይላንድ ኪንግደሙ ደግሞ የአድሚኒስትሬቲቭ ሲስተም ነበረው። ክርስቲያን ሃይላንድ ኪንግደም ደ ዩዝድ ፊውዳል ሲስተም ኦፍ አድሚኒስትሬሽን ኖውን አስ ጉልት ሲስተም ተብሎ ይጠራል። ፊውዳል አድሚኒስትሬሽን ሲስተሙ ጉልት ሲስተም ተብሎ ይጠራል ማለት ነው። አንደር ደ ጉልት ሲስተም ኢዝ አ ሲስተም ዳት ኦፊሻል ስ ዌር ጋራንትድ ደ ራይት ቱ ኮሌክት ትሪቢዩት ፍሮም ፔዘንትሪ ጉልት ሲስተም ይሄ ምን ይሰጣችኋል? ኦፊሻሎች ወይም አመራሮች ጋራንትድ ዘ ራይት ቱ ኮሌክት ትሪቢዩት ግብር የመሰብሰብ መብት የሚሰጥ ነው። በጉልት ሲስተም ማለት ነው። በጉልት ሲስተም ጉልት ራይት አለ። ዘ ራይት ጊቭን ቱ ኦፊሻልስ ይሄ መብቱ ስልጣኑ የሚሰጠው ለማን ነው? ኢት ወዝ ዘ ራይት ጊቭን ቱ ኦፊሻልስ ቱ ሸር ዘ ፕሮዲስ ኦፍ ፕሬዘንተርስ ኦር ቱ ኮሌክት ትሪቢዩት ግብር እንዲሰበስብ ከገበሬው የሚሰጥ መብት ነው። ግብር ሰብሳቢው ማን ተብሎ ይጠራል? አኖ ኦፊሻል ሁ ሃቭ ጊቭን ዲስ ራይት ዌር ኖን አስ ባለ ጉልት ወይም ጉልት ኦውነር ተብሎ ይጠራል። ባለስልጣኑ ያን አካባቢ እንዲያስተዳድር የተሰጠው ለምሳሌ እጅግ በጣም ሰፊ ግዛት ስለሚሆን ይከፋፍሉና፣ በእያንዳንዱ ኦፊሻል ወይም አስተዳዳሪ ማለት ነው ይመድባሉ። ያ የአስተዳዳሪው ስም ምን ተብሎ ይጠራል? ባለጉልት ኦር ጉልት ኦውነር ተብሎ ይጠራል። ጉልት ኦውነር ተብሎ ይጠራል። ሌላው ፔዘንት ዴይ ዌር ጊቨን ቱ ሂም ቤዝ ዶን ሂስ ራንክ ኢን ደ ስቴት ሃየራርኪ ኤሪያዎች ይሰጡታል፣ ገበሬዎች ይሰጡታል፣ በእሱ እንዲተዳደሩ መንደሮች ይሰጡታል። ቤዝ ዶን ሂስ ኦውን ሃየራርኪ በስቴት ላይ ባለው ሃየራርኪ ማለት ነው። በቅደም ተከተል ወይም በ በስልጣን ሃየራርኪው አማካኝነት ማለት ነው። ስልጣን ይሰጠዋል። ገበሬዎች፣ መንደሮች ይሰጡታል። the right was given to return for salary ግብሬ መሰብሰብ ራይት ተሰጥቶታል። ልክ እንደ ሳላሪ ነው ሸር ያደርጋል። ለምሳሌ ግብር ይሰበሰብ እና ከገበሬው ለንጉሱ የሚገባውን በፊውዳል ሎርዱ ይልካል ወይም ለንጉሱ ይልካል። ለእሱ የሚገባውን ደግሞ ያስቀራል ማለት ነው። ይሄ እንደ ሳላሪ እንደ ደመወዙ ለኦፊሻሉ የሚሰጥ ነው ራይቱ። ኢት ዋዝ ኮንሲደርድ አስ አ ሳላሪ ኢት ላስትድ አዝ ሎንገር አዝ ዘ ኦፊሻል ሪሚንስ ሎያል ቱ ዘ ስቴት። ለንጉሱ ወይም ለስቴቱ ታማኝ እስከሆነ ድረስ ያ ባለጉልት አስተዳዳሪነቱን ይቀጥላል ማለት ነው ወይም መሪነቱን ይቀጥላል ማለት ነው። ነገር ግን ንጉሱ ታማኝ አልሆነም ብሎ በሚያምንበት ጊዜ ያ ኦፊሻል ከስልጣኑ ይወርድና ሌላ ይተካል ማለት ነው። ኢት ዋዝ ኖት ሄሬዲተሪ በዘር እንትን የሚሰጥ ስልጣን አይደለም። ለምሳሌ አባትየው ሲሞት ልጁ ወይም ወንድሙ እንዲተካ አይደለም። ቤዝድ ኦን ዴር ኦውን ታለንት ወይም ሎያሊቲ ለፊውዳል ሎርዱ ወይም ለሀገሪቱ ለንጉሱ ታማኝ እስከሆነ ድረስ በታማኝነቱ ልክ ነው የሚሰጠው ስልጣን እንጂ አባትየው ሲሞት ልጁ ይወርሳል ማለት አይደለም። ፎር አን ኤክስተንደድ ፒሪድ ጉልት ሲስተም ሪሜንድ ፕሪዶሚነንት ፊቸርስ ኦፍ ኢትዮጵያን ፊውድ ለብዙ ጊዜ ነው ጉልት ሲስተም የኢትዮጵያ አድሚኒስትሬቲቭ ሲስተም መገለጫ ነበር፣ ዶሚናንት ነበር፣ ዋና መገለጫ ነበር ማለት ነው። ለብዙ ጊዜ ለብዙ ጊዜ ቀጣይ። ባለጉልት ያለው መብት አለው ቱ ኮሌክት ትሪቢዩት ይሰበስባል። ሌላው ሌሎች ዲዩቲዎች አሉት። ባለጉልት ማለት ኦፊሻሉ ባለስልጣኑ፣ አስተዳዳሪው ማለት ነው። እነዚህን ኢንጆ የሚያደርጋቸው ፕሪቪሌጆች አሉት ኦቨር ፔዛንት በገበሬው ከተሰጠው መንደር እንዲያስተዳድር ከተሰጠው መንደር ኢንጆይ የሚያደርጋቸው ፕሪቪሌጆች አሉት፣ ራይቶች አሉት። ራይት ቱ ኮሌክት ትሪቢዩት ኢን ካይንድ ፎር ፐርሰናል ፐርፐስ፣ ግብር የመሰብሰብ በካይንድ በአይነት ማለት ነው። ከገበሬው ፐርሰናል ፐርፐስ ነው። ራይት ቱ ዩዝ ሌበር ኦፍ ዘ ፔዛንት፣ የጉልበት ስራ በነፃ ከገበሬው የመጠቀም መብት አለው። እርሻውን ሊያሳረስ ይችላል። ቤቱን ሊያሰራ ይችላል። ወይም የተለያዩ ስራዎችን የማሰራት መብት አለው። ገበሬውም ይሄን እንትን ማለት ነው። ራይት ቱ ሪክሩት ሎካል አርሚ፣ ንጉሱ ለምሳሌ ወታደር ቢፈልግ በዚህ አካባቢ ያሉ ኦፊሻሎች ናቸው አርሚዎችን ወይም ወታደሮችን የመመርመል የመመልመል ስልጣን ያላቸው። ሌላኛው ሂ ዋስ ሪስፖንሲብል፣ ሌላው ይሄኛው ደግሞ ሪስፖንሲብል ቱ

ሰፊ ግዛት ስለነበረው ይህንን አቃ ኢፌክቲቭሊ አድሚኒስተር ለማድረግ ሲምፕሊፋይ አድርጎለታል። ለምሳሌ በጣም ሰፊ ግዛት ቢነው አስር ሰዎችን አሰይን ያደርግና ንጉሱ ከእነዚህ አስር ሰዎች ኢፌክቲቭሊ አድሚኒስተር ያደርጋሉ። ብቻውን ማኔጅ ማድረግ አይችልም። ብቻውን ማኔጅ ማድረግ የማይችለው ማለት ነው። ስለዚህ ምን አድርጓል? ጉልቱ ሲስተም ለክርስቲያን ሀይል ኢት ሲምፕሊፋይስ ቫስት አድሚኒስትሬሽን ሲስተም ወይም ኢፌክቲቭ የሆነ አድሚኒስትሬቲቭ ሲስተም እንዲዘረጉ አስችሏቸዋል። ሌላኛው በጉልቱ ሲስተም ውስጥ ደግሞ ርስት ነው። ርስት ራይት ተብሎም ይጠራል። ርስት ራይት ኢስ ኤ ክሌም ቱ ሄሬዲተሪ ኦነርሽፕ ኦፍ ላንድ። ሄሬዲተሪ በምን የሚሰጥ በቤተሰብ ውርስ ማለት ነው አይደለም ውርስ ማለት ነው። ስለዚህ አባት ሲሞት ልጁ ነው መሬቱን የመውረስ መብት ያለው። ስለዚህ ያ የወረሰው ደግሞ ባለ ርስት ይባላል። ርስት ራይት ወዝ ኮሚዩናል በርዝ ራይት በዘር የሚሰጥ ነው በመወለድ የሚሰጥ ነው ቱ ኦን ላንድ የመሬት ባለቤትነት። ለምሳሌ ወንድሙ ቢሞት ልጅ ከሌለው ወንድም የመውረስ መብት አለው። ይሄ ማለት ነው። ይሄ ርስት ራይት ተብሎ ይጠራል። ደ ስቴት ፕሮቫይድ ደም ዊዝ ሴኪሪቲ ግብር ይከፍላሉ እነዚህ ገበሬዎች። መንግስት ደግሞ ወይም ስቴት ደግሞ የሚሰጠው እንትን ምንድ ነው፣ ደህንነታቸውን ያስጠብቅላቸዋል። ሎ ኤን ኦርደር ያስከብራል ማለት ነው። ሎ ኤን ኦርደር ያስከብራል ራት ፔዛንት ር ኦብሊጅ ቱ ትሪቢት ኦር ግብር አሁን ያልኳችሁ ማለት ነው። ግብር ወይም ትሪቢት የመክፈል ግዴታ አለባቸው። ለዚህ መልስ ደግሞ መንግስት የሚሰጠው ይሄን ነው ማለት ነው። ሴኪሪቲ ደህንነታቸው እንዲጠበቅ ያደርጋል ማለት ነው። ሶሎሞኒክ ሪርስ ትራዲሽን ኦፍ ቦዝ አክሱም ኪንግደም ኤንድ ዛጉዌ ዳይናስቲ ኪንግደም ካየን ያስቀጥሏቸው በአገው ኪንግደም ጊዜ የነበር በአክሱም ኪንግደም ጊዜ የነበሩ ትራዲሽኖች ፖለቲካል እና ኢኮኖሚካል ሶሻል ትራዲሽኖች ያስቀጠሏቸዋሉ። እነዚህን እንያቸው። ዲ አክሱም ኤን ሶሎሞኒክ ዳይናስቲ ላይክ ዛ አገው ሩለርስ ደ ኪንግደም ኦፍ ደ ኒው ሶሎሞኒክ ዳይናስቲ ደይ ሜንቴን ፖለቲካል ኤንድ ካልቸራል ትራዲሽን ኦፍ አክሱም አስቀጥሏል። ልክ እንደ ዛግዌ ዳይናስቲ ዴይ ሜንቴን ደ ፖለቲካል አን ካልቸራል ትራዲሽንስ ኦፍ አክሱ ስለዚህ ምን ምን ናቸው እንያቸው ስ ዳይ ኮንቲኒ ኤክስፓንድ ክርስቲያኒቲ ኢን ዲፍረንት ዳይሬክሽን ክርስትናን አስፋፍተዋል እንደውም ኢንቴንስ የሆነ ኤክስፓንሽን ኦፍ ክርስቲያኒቲ በዚህ ወቅት ነው እጅግ በጣም ክርስትና ተስፋፍቷል ክርስቲያንን ክርስቲያን ካልቸር ደ ሩለርስ ደ ኤክሰርሳይዝ መሪዎቹ ደግሞ ምን ፓወር አላቸው ቦዝ ፖለቲካል አን ስፕሪቹዋል ሊደር ኦር ሪሊጅስ ፓወር አላቸው አት ደ ሴም ታይም ዱዋል ሩል ነው ያላቸው። ሃይማኖታዊም ስልጣን አላቸው፣ ፖለቲካሊም ስልጣን አላቸው። በአክሱምም ጊዜ ነበር፣ በአገቡም ነበር፣ አሁንም ቀጥሏል ማለት ነው። ቸርች ስቴት ሪሌሽን ቢኬም ቬሪ ስትሮንግ። ይሄ ቸርች ቤተ ክርስቲያንና መንግስት የነበራቸው ግንኙነት እጅግ በጣም ስትሮንግ ነው፣ እንዲሁም ከሌሎቹም ከአክሱምም ከዛጉዬም በበለጠ ማለት ነው። ኢት ፒክስ ዲዩሪንግ ዲስ ታይም ሃይስት የደረሰበት ነው ሀይስ የቸርች ስቴት ሪሌሽን ወይም መንግስትና ቤት እንትን ቸርች የአንድ ሳንቲም ሁለት የማይነጣጠሉ ነበሩ፣ የማይነጣጠሉ ነበሩ። ለምሳሌ ንጉስ ሲሆን አንድ እንትን የኦርቶዶክስ ቸርች ነች፣ ንግስናውን የምትቀበው በጣም የነበረ የቸርች ስቴት እዛ። አገው እና ሶሎሞኒክ ዳይናስቲስ ምንድን ነው? ቅድሚያ የአገውንም የአክሱምንም ሶሻል እና ካልቸራል ትራዲሽኖችን አስቀጥሏል።